የሞሪሸስ ጳጳስ ወጣቶች ከግዴለሽነት ባህል እንዲላቀቁ አሳሰቡ። የሞሪሸስ ካቶሊካዊት ቤተ ክርስቲያን የፖርት ሉዊስ ሀገረ ስብከት ሊቀ ጳጳስ ዣን ሚካኤል በህንድ ውቅያኖስ ደሴት ሀገር የሚገኙ ወጣቶች ከግዴለሽነትና ከጥቃት ባህል ወጥተው ለፍትህና ሰላም እንዲሰሩ አሳስበዋል። አቡነ ድሆርኔ እሁድ መጋቢት ሰባት ቀን ሁለት ሺ አስራ ሰባት አመተ ምህረት በላኩት የአብይ ጾም ሐዋርያዊ ደብዳቤ ኢፍትሀዊነትን በማህበረሰቦች ውስጥ እየጨመረ የሚሄድ ብጥብጥና በወጣቶች መካከል እየጨመረ ያለውን ግድለሽነት በቁጭት አንስተዋል። ብፁነታቸው በመልእክታቸው የእኛ ማህበረሰብ በመከፋፈል፣ በኢፍትሀዊነት፣ በጥቃትና በአመፅ የተቸገረ ቢሆንም ወጣቶች ከዚህ የግድለሽነትና የአመፅ ባህል እንድትወጡና የፍትህና የእርቅ ወኪሎች እንድትሆኑ አሳስባለሁ በማለት መልእክታቸውን ያስተላለፉ ሲሆን ወጣቶች በህብረተሰብ ውስጥ መተሳሰብና እኩልነት ላይ የተመሰረተ የወደፊት ህይወትን ለመገንባት ለመሰራት የሚጫወቱትን ሚና ትልቅ ነው ሲሉ ተናግረዋል። ብፁዕ ድሆርኔ በጸሎትና በትምህርተ ክርስቶስ አማካኝነት ማህበረሰባችን የሚያጋጥሙትን ተግዳሮቶች ለመቋቋምና ለጋራ ጥቅም ያለመታከት ለመስራት ጥንካሬና ጥበብ ታገኛላችሁ። እንደ ወጣት ካቶሊካውያን ድምጽ ለሌላቸውና ለሰው ልጅ ክብር ጠበቃዎች ድምጽ እንድትሆኑ ተጠርታችኋል ሲሉ ተናግረዋል። ብፁዕነታቸው አክለውም አገራችን የሚፈልገው ግድግዳ ሳይሆን ድልድይ ነው። እጅ ለእጅ ተያይዘን በፍቅርና ሰላምና በፍትህ መርሆች እየተመራን ሁሉም ሰው በአክብሮትና በክብር የሚስተናገድበት ማህበረሰብን ለመገንባት እንስራ በማለት መልእክታቸውን አስተላልፈዋል።